ከአባቶች ተቀብለን ዛሬ በተረጋጋ ስሜት ሆነን እግዚአብሔርን እያመለክነው ነው። እነሱ ያው በነፍሳቸው ተወራርደው ነው። እኛ ዛሬ አሁን ያለውን እምነት ታዋ ለብሰው ጤዛ ልሰው ድንጋይ ተንተርሰው ሁሉም ትዳራቸውን ትተው ቤተሰቦቻቸውን በት ነው። ሀብት ንብረታቸውን ሁሉ ሽጠው ለድሃ ሰጥተው ነው ዛሬ እኛ በኩራት የምንናገረውን እምነታችንን ለእኛ ያስረከቡን። አሁን እንደግሜ የታሪክ የትውልድ ተወቃሾች እንዳንሆን የፕሮቴስታንቱ ወይም የሌላው እምነት ዓለም በሀብቱ መክቶ በጣም ብዙ በአውሮፓ ላይ በአሜሪካ ላይ ትልልቅ ቤተ መቅደስ ሰርተው፣ ዛሬ ግን እነሱ በሰሩት ቤተ መቅደሶቻቸው የሚያመልክ ሰው የለም። የዚህ ጉባኤ መሰረታዊ ዓላማ ህንፃውን ሰርተናል፣ ህንፃ ሥላሴ፣ ህንፃ ቤተ ክርስቲያንን ሰርተናል። የዛሬው ደግሞ ዓላማ ህንፃ ሥላሴ ምን ስራ ትውልብን እናስቀትል ቤተ መጻሕፍቶች ይሠሩ፣ ሰበት ትምህርት ቤቱ ይሠራ፣ ልማቶችንም አሳልጠን በመሥራት ቤተ የራሱ የሆነ ቋሚ ነገር ኩራታችንን ሁሉንም ነገር በየአቅማችን ተሳታፊ የሆንን በርቱ አባቶቼ፣ ከእናንተ ብዙ እንጠብቃለን፣ እኛም ከጎናችሁ ነን ልንላቸው ይገባል። እኛም ከጎናችን ነን በሏቸው፣ ስ እኛም በሉ ናችሁ ከጎናችሁ ነን። እግዚአብሔር ያግዘንና በምንችለው በአቅማችን ደግሞ ዛሬ የምንችለውን ነገር እንደምናደርግ ባለሙሉ ተስፋንን ከምንም በላይ ብፁሕ አባታችን ከመካከላችን ተገኝተው እንግዲህ ሊታዘቡንም ይችላል፣ እምነቴ ነው። እስከ ዛሬ የተሰበቀው ስብከት በእርግጥ የሐረር ሕዝብ አይደለም ባለው ነገር በራሱ አይበራበርም እምነቱ ላይ አንገቱን እንደሚሰጥ እናምናለን። እንኳን የምትሰጡት መጃች ኖሮ ይቅርና ራሳችሁንና ጊዜያችሁን ሰውታችሁ ነው ዛሬ እዚህ የተገኛችሁትና ብዙም እንጠብቃለን። በተለይ በተለይ አቅም ያላችሁ እባካችሁ ጠንክር እንበልና ጨከን እንብልን የዚህ ጉባኤ ዓላማ የሆነውን የምንችለውን የገቢውን ነገር እንድናስብ አደራ አደራ እላለሁ። የሰውን ልጅ እንባ በሉ ሁላችሁ ከአይን የሚያብሰው እውነተኛ ዳኛ እንደ እግዚአብሔር ማምነው ቢመስል የዘገየ ሁሉንም ችላ ያለ በጊዜው ይደርሳል። የሚቀድመው የለም። የሚቀድመው አለ እግዚአብሔር